እናንተ ሰምታችኋል፣ ሰምታችኋል? ቤሩት ላይ አበሻ ለአበሻ ሲገድለው አበሻ ቆራርጦ ሲጥለው ሰምታችሁ ታቃላችሁ? በየትኛው ሀገር ነው? ገና ዛሬ ዜና አወረዱት። አበሻ ናት የገደለቻት። ማርያም አበሻ ናት የገደለቻት፣ ዜና አወረደ እኮ አሁን እኔ መጠንቀቅ አለብኝ። ከዚህ ቤት መውጣት አለብኝ። የማይታወቅ ቤት ቤት ላይ ሶስት የተባለው ውሸት ነው። አንድ ናት የሞተችው ፎቶዋ አለኝ። ግን እዚህ ቤተሰብ ያልሰማ ቤተሰብ ስላለ መለጠፍም መልቀቅም ማለት በቃ አላመንኩም። ዜና ውስጥ ከምወርድ ምናምን ምናምን አላመንኩም። ሶስት ናቸው እንደዚህ ናቸው እየተባል ነበሩ ነበሩ የተገደሉ አንድ ናት የተገደለችው። አንድ ናት የገደለችውም። አበሻ ናት፣ በስም አበሻ በካሜራ እዚያ ሀገር ባይዘው ወይ እንደሌላ ሀገር አለም በካሜራ በካሜራ የሆን ነገር ስትጥይ ምናምን ስትጥይ ያው ይከተል የለ በቃ አሁን እስቲ ያስቡት። አበሻ ለአበሻ ገደለች እንትን ተብሎ አሁን ቀውጢ ነው ያለው። ግን ጭካኔያችን እስከ መቼ ነው? ማርያምን። ሀገራችንም ጭካኔ ብዙ፣ ሀገርም ጭካኔ ከባድ ነው፣ ከባድ ነው። ማርያምን። ገዳይዋ ተያዘች። አሁ ተያዛ ማለት ገዳይ ትሁን እሷ ትሁን አልታወቅም። ግን የጣረቻት ተይዛለች በሻንጣ እንዴት ነው የተቆራርጡ? አለኝ ፎቶ። ቲክቶክ ይዘጋዋል። ገዳይዋን የተቆራረጠችው መዋቸን ገዳይዋ አለኝ መዋቸው አለኝ። ገዳይዋ ማታ ላይ ነው የታወቀ የተያዘችው፣ በካሜራ በካሜራ እና ቤሩት ያላችሁ ያው እራሳችሁ ጠብቁ። በትግርኛ ነገር ምን አባሽ ብዬ ነው በትግርኛ የምናገርሽ? ትግርኛ አማርኛ እየሰማሽ እንዴት ብዬ ነው በትግርኛ የምናገርሽ? ይሄ እኮ ነው፣ በቃ ጭካኔያችን እኮ ይሄ ነው። አማርኛ እየሰማሽ በትግርኛ ተናገሪ። ይሄ እኮ ነው ጭካኔ። በዘር በሃይማኖት በጎጥ እየተበላለን፣ ሰው ሀገር ላይ ደግሞ ተቆራርጦ አበሻ ላበሻ ገለው ቆርጣ እንደዚህ ጣለች ሲባል ዋደ አምላክ መብራን ሳይሆን በቃ እንደዚህ እያለኝ እ በቃ ታሳይ አትላኩልኝ ነው ያልኩኝ። ምንድን ነው? ምን የበላች ነው? ሙዝ አታውሪ ዜድ። ባልተረጋገጠ ምንም አውቀሽ ብሎዋ ዜና እኮ ሂጂ ግቢ እና የሊብነን ዜና ብለች ግቢ። ምናባሽ ነው። ባልታወቀ ነገር እኔ ቅድም ለምን አልናገርም ነበር? ለምን ቀን እኮ ነው የተባለው። ገደሉ ተገደሉ፣ ሶስት አበሻ ምናምን እየተባለ ነበረ። ምናባሽ አሁንማ አረጋግጫለሁ፣ አረጋግጫለሁ። አሁንማ ባልተረጋገጠ ነገር ምናምን? አባታቸው ሀበሻ እዚህ አብሶ ቤይሩት አርያም ሶስት ነው ግማሻችሁ ለቲክቶክ ለባህራል ምናምን አብሶ አብሽ ቄራ ዴዚ ዴዚ እህ እ ጎ ዲስ ሚ አንድ የውጭ እኔ መጥፎ ነገር ነው? ለአውራ ነው መጥፎ ቻው ዘር እና አንተ አብርሽ የቄራ የምትባለው ማለት ነው። እዚህ ቢሩት ላይ ሆነ የመዳም አብርሽ አብሩሽ የመዳም ምናምን ብለህ ያልሆነ ወሬ አታውራ። በእናት አንተ እዚህ ሀገር አይደለም ያለው፣ በአሁኑ ሰዓት እዚህ ሀገር አይደለም። እና ዝም ብለህ ሶስት አበሻ እንደዚህ ሞቱ ምናምን ብለህ ለሌላ አበሻ አሳልፋት ስጥ። የሞተችው አንድ አበሻ ናት። ገዳይ ያው ገዳይ ናት፣ አይደለችም፣ አይታወቅም። የጣለቻትም አበሻ ናት። ያው ተባባሪ ከጀርባው ቻው ሃበሻ ይኖራሉ ወይ የሌላ ሀገር ይኖራሉ? አንተ ለመሸፋፈን ብለ ምናምን እንደዚህ ሃበሻ ምናምን ብለ ለቫይራል እና ለዩቲዩበርን ብለ ቤሩት ያለ ነው። አትሸቅልብን በእናተ አብሩ አብሩሽ አቲ ንዕብጽ ጓል ዛረሳ ጓል ዛቡሽቲ ነውጪ አንቺ አብሩሽ አረ ብሎ እኮ ካርባት በእናታቹ ነውጪ እና